ሞገስ ገብረ ማርያም እባላለሁ። የስነ ልቦና ባለሙያ ነኝ። አሃ የስነልቦና ቦና አገልግሎት ውስጥ በዳይሬክተር ነት ሰራለሁ። የአእምሮ ንጽህና ማለት አስተሳሰባችን፣ ስሜታችን፣ ባህሪያችን የሚበርዙ ነገሮች እንዳይገቡ ጥንቃቄ ማድረግ ነው። ወይም ደግሞ የመግባት እድል ካላቸው አስተሳሰባችንን እንዳያበላሹት፣ ስሜታችንን እንዳይበርዙት ባህሪያችንን ደግሞ ይሄ አዎንታዊ ባህሪያችንን የምንለው ከሰው ጋር ያለን መስተጋብርን ሁሉ ችግር ውስጥ እንዳይከቱት የሚደረግ ቅድመ ጥንቃቄ ነው። ለአካላችን ንጽህናችንን እንጠብቃለን። አዕምሯችን፣ ስሜታችን፣ ባህሪያችን ግን ንጽህና እንደሚያስፈልገው፣ እንደሚታወክ፣ እንደሚበረዝ አናቅምና ከውጭ የሚገቡ አእምሯችን ውስጥ የሚመላለሱ ነገሮችን ዝም ብለን ነው የምናስተናግዳቸው፣ ሳናጣራ እናስተናግዳቸዋለን። ይሄ ደግሞ ለተለያየ ችግር ያጋልጠናል። የዕለት ተዕለት ልምምዶቻችን የአእምሮ ንጽህናን እንዲጠብቅ ማድረግ ይቻላል። እንግዲህ ሁልጊዜ ከምናወራው ጋር አያይዘን ማንሳት እንችላለን። ለምሳሌ ዘመኑ የቴክኖሎጂ ዘመን ነው። በሶሻል ሚዲያ ብዙ ነገር እናያለን። አይናችን ያየውን ደግሞ ያስገባል። የሚያስገባው ደግሞ ወደ አእምሯችን ነው። በጆሯችንም እንሰማለን። እነዚህ ሁሉ እንግዲህ ተጣርተው ሳይገቡ ችግር ስለሚፈጥሩ ያለንን እድል ቴክኖሎጂ እድል ስለሆነ ያንን በጥንቃቄ መያዝን ይጠይቃል ማለት ነው። ሌላው ልክ እንደ አካላዊ ጤንነታችን ስፖርት፣ አመጋገብ እንደምናስተካክለው ሁሉ የዕለት ተዕለት ሕይወታችን በስፖርት የተገነባ ቢሆን አመጋገባችን የተስተካከለ ቢሆን፣ በተመሳሳይ ለስሜታችን፣ ላስተሳሰባችን አስተዋጽኦ እናደርጋለን ማለት ነው። እንግዲህ እዚህ ውስጥ እንቅልፋችንን ሁሉ መጨመር እንችላለን። ጸሎታችንን ሁሉ ይሄ ባህላችን ሃይማኖታችን የምናደርጋቸው ነገሮች ሁሉ የአእምሮ ንጽህናችንን እንድንጠብቅ የሚያደርጉ አስተዋጽኦ የሚያደርጉ ናቸው ንጹህ አስተሳሰብ ነው ወይ ያለን ያልተበረዘ ነው ወይ እሱን ደግሞ እንዴት ልጠብቀው ስለዚህ ግለሰብ ላይ ትኩረት ያደረገ ንጽህና አንዱ ይሆናል ማለት ነው ግለሰቡ ቅድም እንዳልኩት አስተሳሰቡን ስሜቱን ባህሪውን በጥንቃቄ ሲይዝ በቤተሰብ ደረጃ ያሉ መስተጋበሮች ቤተሰብ እርስ በርሳቸው ያለው ግንኙነት ምን ይመስላል? ቤተሰብ ውስጥ ያለ የስሜት ሁኔታ ምን ይመስላል? የኢኮኖሚ ሁኔታ ምን ይመስላል? ለንጽህናችን አስተዋጽኦ የሚያደርጉ ናቸው። ባህላዊ እሴቶቻችን እንዴት ነው እየተጠቀምንበት ያለ ነው? ከፍ ስንል እንግዲህ ማህበረሰብ እናገኛለን ማለት ነው። እንደ ማህበረሰብ ደግሞ ምን አይነት የጋራ እሴቶች አሉ? ምን አይነት የመግባባት እሴቶች አሉ? እነሱን እንዴት ነው ለንጽህና የምንጠቀምባቸው? ከፍ ስንል እንግዲህ አገርን ነው የምናገኘው። በአገር ደረጃ ደግሞ አሁንም ያሉ እሴቶች ያሉ የጋራ እሴቶች አሉን፣ የጋራ የሆኑ የስነልቦና ውቅሮች አሉን። ምንም እንኳ የግለሰብ የስነልቦና ውቅር ቢኖረንም እንደ ማህበረሰብ ደግሞ ያለን የስነልቦና ውቅር አለ። እሱ ላይ ትኩረት ማድረግ ይኖርብናል ማለት ነው። የአእምሮ ንጽህና የሚባል ነገር አለው ብሎ መጠየቅ የማህበራዊና የስሜት ደህንነት ትምህርት በሌላው ዓለም ይሰጣል። እኛ ሀገር ውስጥ በትምህርት ቤቶች ብናለማምድ ይሄንን ምናልባትም ከዚህ በፊት የነበረንም ነገር ሊሆን ይችላል። የሞራል የግብረገብ ትምህርት የምንለው ሩቅ አይደለም። ይሄ ከአእምሮ ጤንነታችን ጋር ከስነልቦና ጤንነታችን ጋር የሚዛመድ ነው። አዎንታዊ የሆኑ እሴቶች አሉ። እነሱን ማሳደግ ለአእምሮ ሰላማችን ጤንነታችን ንጽህናችን አስተዋጽኦ ያደርጋሉ።